በቃ ለመግባባት ነው። ሌላ ነገር የለውም። በቃ ለመግባባት ከሆነ ብዙ ቋንቋ መማር ምን ያደርጋል? ለመግባባት እኮ ታስተረጉማለህ። ይባርክልን ሳሚ ይባርክልን። እውነት የምትደግፍ እና የምትሰቅል አለ እኮ። እንዲቀልል ነው ሕይወት እንጂ አራት አምስት ስድስት ቋንቋ ተናገርክ ማለት ማንነት ተቀየረ ማለት አለ። ግን እድሎች ይሰፋሉ። አራት አምስት ቋንቋ የሚናገርበት ቦታ ላይ ሄደ። የሰው ልጅ ደግሞ በባህሪው በሚናገርበት አፉን በፈታበት ቋንቋ ስታናግረው አእምሮውንም ሁሉ ነገሩ ከፍቶ ይሰማል። ገብተላ በቂ ነው። ከሱ በኋላ አንድ ኢንተርናሽናል ቋንቋ ከለመድክ በቂ ነው። አንድ አፍ በፈታበት፣ ትክክል ነው። ሁለተኛ ደግሞ አንድ ኢንተርናሽናል ከለመድክ በቂ ነው። ዋናው ነገር ሶሉሽን ሜከር ነው። እኛ የሚያስፈልገን ሺ ቋንቋ የሚናገር አይደለም አመሰግናለሁ ክብር ብሎኝ። ሶሉሽን ሜከሮች ደግሞ የሚያስቡ ናቸው። ብዙ ቋንቋ የሚያወሩ አይደለም፣ የሚያስቡ መፍትሄ የሚፈልጉ። አንድ ጊዜ ኢትዮጵያ ውስጥ በፌዴሬሽን ምክር ቤት ተመዝግበ ተመቶ ሰባ ስድስት ብሔር ብሔረሰቦች አሉ። እውቀቱን ምናምን ፈለገ ከሆነ እኔ እኮ ቁም ነገር የምታወራው እሱኛው ቁም ነገር እያወራው ነው። በዛውም ደግሞ ቢሰጠኝ ጥሩ ነው፣ ደስ ይለኛል። አመሰግናለሁ። ምን እኔ ድሮም ፖለቲካ ላይ ነው የነበረው። የሃይማኖት ሰው ፖለቲካ አይናገርም፣ ማውራት የለበትም የምትሉ ሰዎች ግዴታው ነው ሰው ሲበደል እያየ ዝም ካለ፣ ምክንያቱም ሰው እየተበደለ ነው። እግዚአብሔር ነው ያዘዘኝ። ይህ መንግስት ዘረኛ ነው። እግዚአብሔር ነው ያዘዘኝ። አንድ ጥያቄ ነው። እኔ ጋር አምስት ጊዜ መታል፣ ከአምስት ጊዜ በላይ መታል። ዩቲዩብ ላይ ራሱ ያንተ ኢንተርቪዎች አሉ። በአመቱ መጀመሪያ አጀንዳ ስታስይዘኝ እያንዳንዱ ነገር የሚታይህን ነግረኸኝ ነበር አይደል? ይሄ ይሆናል፣ ይሄ ይሆናል፣ ትዝ ይሆናል፣ እያንዳንዱ ነገር ነግረኸኝ ነበር። አገርህን ለቀህ እንደምትሰደድ ግን አልነገርከኝም። እንዴት ይሄ አልታየም? በአጋጣሚ እኮ ነው። ባንኬን አገዱት። ከዛ በኋላ መጠጥ ጠፋው። ከዛ እንዴት እንዴት ስድስት ወር ሙሉ ተደብቄባቸዋለሁ እኮ ግን በሚዲያ ካወራው መተንፈሻ ላይ ያሳጡኝ ነው። ስለዚህ መጨረሻ ላይ በቃ ባንኬ ሲዘጋ ግን አልቻልኩም፣ ለቀኩት አንተምነውስጠራኒ ድረስ አብር ሄዳልው ያሉ ተከታዮች እሳ እኔ ተከታዮቹ እራሱ አብረውን ለአመፅ የሚተባበሩ ካልሆኑ ይቅሩ። መንግስት የሚቃወሙ አብረው የሚያምፁ መሆን አለባቸው። ከነዛ ተከታይ አንዱ ጋር ፊት ገና ከሁለት

መሸፋፈን ለምን አስፈለገ? ያሰሩኝ የነፃነት መብት ስለሌለ፣ ፍሪ ስፒች ፍሪ ፕሪንት። ኢትዮጵያ ውስጥ ምንም ነገር መጽሐፍ፣ ማውራት፣ ማተም አችልም። በአንድ ጊዜበአንድ ጊዜ ደምሳሽ እኔ ያረሳ ማ በአንድ ጊዜ እኔ አራት አምስት ቦታ መታየት ይችላሉ ብለህ ነበር። አሁን ራሱ እስስትን ንፋስን ምናም ብይህ ነበር አይደለ? ብዙ ቦታ እለዋወጣለሁ ብለ ነበር። እንዴት ነው መሰወር ያልቻልኩ አንተ? ታዲያ መሸፋፈን ምናም ለምን አስፈለገ? እኔ በፍጹም እንደዚህ አይነት ነገር መሸፋፈን የሚባል ነገር መሰወር የሚባል ነገር አላልኩም፣ አላወራውም። በአንድ ጊዜ መጀመሪያ ላይ ግን እኔ ኬክ፣ በኋላ የምታየው ዱላ ተከትሎ ይመጣ፣ ዱላው የእውነት ላሳየው ዞር ስላገኘሁት ለራሴ ደንገጥኩ። አሁን እኮ አይሆንም ብሎ ሚከራከር እኮ ይኖራል ታውቃለህ። እኔ ካመናችሁ መኑ ካላመናችሁ አትመኑ፣ እውነቷን። አሁን እኮ ሚጠራጠር ይኖራል፣ ማመን እኮ ይኖራል። እና እኔ እንግዲህ ምን እውነት ለመናገር ፈጣሪ ብዙ ታምር ሰርቷል። ፍቅ አምላክ ይመስገን ደምሳሽ እኔ እንዴት መሰለህ ቆም ወደ እንትኑ ስንመጣ አንታውን ሰው ሚያቀህ በምን ነበር መሰለህ ነቢ ደምሳሽ የተለያዩ ቦታዎች እራሱ ኢንቫይት የተደረግ ስትሄድ ሰዎች የሚያውቁ ሰው ደህና ለምዶልህ ነበር። የሆነ ሰዓት ላይ ውጤ ሰነዝሩብህ ነበር ያሳዶ ነበር ምናምን። አሁን ህዝብ ጋር እየገባህ እየገባህ እየገባ አንዳንድ ቦታው ላይ ትጋበዛለህ እየቀነደድክ ፖለቲካዊ ነገሮችን ታስተላልፋለህ። ሰው በብዛት አንተ ነው የሚያውቅህ። በፍቅር ሲዝም ሃይማኖት መስራች እና ባለራዕይ መሆንን ነበር። በአንድ ጀንበር ግን ፖለቲካ ውስጥ ስገባ ይኸውልህ ድሮም ሳውራ ይታል ፖለቲካ የዛሬ ዓመትም ሁለት ዓመትም የዛሬ ሶ ምናምን ብቻ ከአንተ ጋር የዛሬ ሁለት ዓመቱ ላውራ ነበርኩ ፖለቲካ እንዲ ስንዴ ታሰርኳል። ጮ ተስፍሼ በእውነት አመሰግናለሁ። ክብር ሊዝ ሰላም የብዛ ተስፍ ሰላም መንፈሱን በበረከቱ አንተ ቤት መጥቼ ወሮ ተጋ። ብዙ ጊዜ እኮ ፖለቲካ ሳወራ ነበር ምናምን ጊዜ ታሰረ ያለው አብይ ከመጣኩ በዩቲ ቂርቆስ ክፍለ ከተማ ከስራ አባረውኛል። የሁለት ወር ደመወዜ ቆርጠውብኛል። መጨረሻ ሲመራቸው አሳሰብኝ መስሪያ ቤቱ ራሱ አሳስሮኛል። ቄዳቸሁ ክፍለ ከተማ ሁላችሁ እንደ አንድ መስሪያ ቤት ሰውን ያሳስራል። ይህን ያህል ነፃነት። ስብሰባ ላይ ሲጀመር ከና ከጀመሩ ራሱ ትክክል ተከራክሬ ነበር ገና ወንድ ሆነ፣ እንዴት ነው ሲጀመር? አንተ ሴቶችና ህጻናት ቢሮ የቀጠሉ ልምድ፣ የትምህርት ማስረጃ በሙሉ ቆስ ክፍለ ከተማ ሄዳቸው አጣሉ። ከፈለጋቸው ፒኤችዲ ሊሉ ጀምራል። ያቋረጡ ትምህርት አይደለም ዋናው ማሰብ ነው የሚለ ማይረባ ሀገር ኮለ ታቃ ላይ ምሁር የማይበረክትበት ሀገር ተምሬ ተምሬ፣ የሚሾመው ሌላ በብሔር ነው የሚሾመው። እንዴት አልናደድ እኔ አስር አመት ሰርቼ የሚሾመው ሌላ እር አሉ ስለዚህ፣ እናገራለን። ስብሰባ ላይ አስር ያስሩኛል። ደሞሽ አሁን እኔ ደምሳሽ እኔያሁን ብዙ ሰው እኮ ግራ የሚገባው አሁን፣ አንተ ይሄ ሁሉ የትምህርት ማስረጃ አለ። አሁን አንተ ቢሮ ብትሄድ፣ ፋኖ እራሱ አራት ኪሎ እኮ ቢገባ በቁም ነገር አያ ማግኘት ይችላለሁ። እየተማረርኩበት ነው። እንኳን አንተ ፍሪው ቁጥሩን ብለህ ሄዳው ማን ያምን ደምሳሽ ነገረ ስራ እኮ ቢሰወርብንስ ምናም ብሎ ቁጥር ጣሪ ይገባቸዋል። ምን እንዴት ያምኑሃል? አንተ እንዴት አምኑ ስራ ይቅጠሩ ምን አገባቸው? ስለኔ የሃይማኖቴ ጉዳይ ምን አገባቸው? ይህም አሁን አገራዊ ጉዳይ ሁላችን ስራ ስራበት መሆን የለበትም አይደለም፣ ሃይማኖታዊ ጉዳይ ለብቻ የማመልከው ነው። ምን አገባቸው? እነሱ የቀጠሉት ጭንቅላቴ ነው ወይስ ሃይማኖቴ? ስትሄድ አንተ ዱላውን ይዘ አለባበስን ምናምን ሃይማኖት አገባቸው። እኳን ሴኩላር ኮል መሆን ያለበት አንተ አሁን ቢሮ ስትገባ እምነትህን እቤት አስቀምጠህ። ለምን ሙስሊሞች ተሸፋፍነው የሚገቡት ሁሉስ ሜሪስ ቢሆን መብት ነው። ለምን ከለከላል እንዴ? ምን አጠፋው? ወንጀል ሰራው? መንግስትንም ቢሆን መናገር መብት አለኝ፣ ግን ደደብ ለሆነ ሀገር መብት የለኝ። እሱ ልክ ነህ፣ ግን ያንተ ያንተ እኮ ምንድን ስ- አሁን እስልምናም ኦርቶዶክስም ፕሮቴስታንትም ካቶሊክም ተመዝግበዋል። ሰላምና ይሄ ምንድን ነው? ሶስት ሺህ ሰው አስፈርሜ እኮ ነው የከለከለኝ። ተመካክረው ተመካክረው አይቻልም ማለት ነው። ከንቲባ ጽህፈት ቤት፣ ሰላም ሚኒስቴር። ከዛ በኋላ በሱም ጦስኩ አስራ አምስት ሰው ይጎለኛል አላልክም እ ሁሉንም የአንዴ ኮሚኒቲ ይወሰድኩ ወረቀቱ ሁሉ ነገር አለ ፕሮፋይሌ ላይ ወሰድኩላቸው። አይቻልም ማለት ነው እንዴ ተመካክረው ከለከል። ሁሉ ነገር እኮ ለዚህ መንግስት ካልሰከስ ካይፈቀድልህ አንተ ሚዲያ ላይ ትክክል እያወራ አይደለም፣ ሚዲያ ላይ ያለን ነገር አስተካከል መጀመሪያ ብለው በግልጽ ይነገሩ። ብዙ ጊዜ ታስራ ከመንግስት ጋር ያልቀረ እያንዳንዱ በዚህ ብሄር ያልተጠቃ የለም ደቡብ ላይ ሁሉም ላይ ስለዚህ ማህበረሰቡ እንዲገነዘብ ነው አንድ ውሳኔ መወሰን አለብን በቀቡ አንድነት ሲሆን ይህ የአማራ ትግል አይደለም የትግራይ ትግል አይደለም የአዲስ አበባ ልጅ ትግል አይደለም የሀዋሳ ትግል አይደለም የሁላችንም ትግል አርገማ ይችለው ብላል ከማጋር የምትታገሩ ሁላችንም አድማና አመፅ ማስነሳት አለብን ካለዛ ዝም ካሉት አናታችን ላይ ወጥቷል። የመንግስት የሚያደርገውን የማያውቅ ደፍሮናል፣ ሰምቶብናል። እውነት ይህን ሁሉ ህዝብ አሳንሶ ነው ያየው። የሚያደርገውን የማያውቅ ህዝብ አርጎታል። አንድነት ይኖረል። ለምንድን ነው በክፍተት ተመቸው? አማራ ለብቻ ይላል፣ ትግራይ ለብቻ ይላል። አድሉ ይህ ተመቸው

ይህ መንግስት ነው ዋናው ጠላት። ሁሉ ነገር እየሰራ ከባድ የሆነ ችግር እየፈጠረ ከቤትማኛማኛተማለጃ አለ። ከፖለቲካ ስትሰራ አዲስ አበባ እንዴት ተወልደ ያደገው ፖለቲካ እንዴት እንደ መስራት እንዳለብን ማወቅ አለብ። ብልጽግና ከሆነ ጠላት ከብልጽግና ጋር ነው ትግልን ማድረግ ያለብን። አሁን አንተ መታገል ያለብን ብልጽግና የሚባለን ፓርቲ ከስልጣን ማስወገድ አለብን። እየሰማኸኝ ነው? ከህዝብ ጋር ከሆነ ከህዝብ ጋር ከሆነ ትክክለኛ ጤነኝነትም አይደለም የሚሆነው ለአንተም ጥሩ አይደለም የሚሆነው። ስለዚህ ነገ የምትመሰረተው ፓርቲ የሶሻሊስት ኢትዮጵያ ፓርቲ የምትፈልገው ፓርቲ ከሆነ ነገ ኦሮሞንም፣ አማራንም፣ ትግራይንም ሁሉንም ኢትዮጵያውያኖች በጋራ የሚያስተዳድር የምትለውን ነገር ዘረኝነትን የሚያስወግድ ስለዚህ አንተው መታገል ያለብህ ማናጅመንት ለመቀየር ነው። ማናጅመንት አቀላለ ኢትዮጵያ ፋብሪካ ናት ብለህ ብትወስድ፣ ብልጽግና የሚባለው ፓርቲ ማናጅመንት ነው፣ ማኔጅ እያደረጋት ነው። ስለዚህ ሀገሪቷን ወይም ነዋሪዎቿን ወይ ሰራተኞቹን ሳይሆን ማናጅመንቱ ነው የምትቀይረው። ያን ደግሞ ለመቀየር እኮ ትክክል እኮ ነው። ዋናው የተሳሳተው ማኔጅመንቱን የሚመራው ማን ነው? ማን ነው በዘረኝነት እንዲጨማለቅ ያደረገው? አሁን ብልጽግናን እኮ ህገ መንግስቱና ብልጽግና ነው እንጂ የኦሮሚያ ህዝብ እኮ ነው አላልኩህም። ለራሳቸው ስልጣን ማራዘም ስለፈለጉ ለራሳቸው ሆድ ስለሆነ ዋናው ነገር ህዝቡን፣ የህዝቡን መጠላት፣ መጋጨት፣ ብሄርተኛ ብሆን ምናምን አያሳስባቸውም። እነሱ አንድ ብሄር ላይ ተለጥፎ ስራ መስራት ነው። አንድ ብሄርን የበላይ አድርገው ስራ መስራት ነው። ሌሎቹን መውቀጥ እየተረገጡ እየተወቀጡ የበታችነት እየሆኑ ያለባቸውን ችግር አይታቸዋል። ኮፒ ሊንክ ታምታባርጎ የተሰባካሱ ሚሊዮን ብር የእርሻ መሬት ነው የሚወሰዱብኝ። የእርሻ ካሬ ሜትሩ ከቤተሰብ የወረስኩት ነው። ከሆነ አጎቴ ነው፣ እሱ ደግሞ አመመው። ከሱ የወሰድኩት ነው፣ ከአጎቴ እርሻ መሬቱን ቤቱ ሰላሳ ምናምን ቄሮ ነው መጥቶ በአይሱዚ የተከፋፈለው። ሁለት ሁለት መቶ ካሬ ሜትር አባዛው አንዱ ቤት እንኳን ሶስት ሚሊዮን አራት ሚሊዮን ቢሸጥ ሰላሳ ምናምን የእርሻ ካሬ ሜትሩ ነው። አሸዋ ሜዳ የፍቅር ሲዝም መሬት የቱ ነው ብላችሁ ጠይቁ። እውነቴ ነው ነግራችሁ። እኔ የዋሸው የውሸት መረጃ የነገርኳቸዋለን። ትልቅ የእርሻ መሬት ነበረ ይሄ ቆስጣ ጎመን ምናምን የሚዘራበት ሚሊዮን በላይ የሚያወጣ የእርሻ መሬትና አስራ ምናምን ሚሊዮን ብር የሚያወጣ ቤት ነው የተወሰደብኝ። የትም አገር ብሄድ ያንን ሀብት አላገኘሁም። የወረስኩት ነው። መረጃ ከፈለጋችሁ ሄዳችሁ መጠየቅ ትችላላችሁ። ማአት ሰው ያቀኛል፣ እዛ ቤት እንዳለ አጎትህ ማለት ወደ ግል ህይወት መግባት አይሆንብኝና፣ አጎትህ ማለት ወይ እናት ወይ አባትህ ወንድም ነው አይደል? የሚሆነው እንዴት ለአንተ ላይወርስ ይቻለ? እሱ የአእምሮ ህመምተኛ ሆነ የሆነ ሰዓት። ከዛም የወሰድኩት ይሄ ሪከርድ እንዳይሆንና አእምሮ ህመምተኛ ስላንተን ያሳበድከው አይደለም ትንሽ ብቻ አይምሮን አመ ማደረገው በቃ። ከዛ እኔ የተረከብኩት መሬት እንዳለ እግዚአብሔር እነሱ በደርግ ጊዜ የተሰጠው መሬት ነው። ካርታ ያለው የእርሻ መሬት እና ካርታ ያለው ቤት ነው የምነግርህ። አሚዳአሚ ሄዳችሁ የፍቅር ሲዝም መሬት የእርሻ ቦታ የት ነው በሉ። እውሸቴን እንዳይመስላችሁ ው በእውነት ካርታ ካሁን በፊት ኦንላይን ሊያሳይቻቸዋል ይህን ሀብትን የወሰዱብኝ ማለት ያ ውሸት ነው። አልችል አንድ ሰው እንዲህ ሆኛለሁ ካለ ምንም ላደርግ አልችል። ግን ግማሽ በመቶ ነው የራስ አሸዋ ሜዳ አካባቢ ሳይደርስ የፍቅር ሲዝም የእርሻ መሬት የት ነው ብላችሁ ጠይቁ። ወደ ልጆች ከሁለት ሶስት ሺህ የሚሆን እዛ አካባቢ ያለ ሰው ያቀኛል። ሄዳችሁ ጠይቁ ፍቅር ሲዝም ይ አሁን ወደ ቁም ነገሩ ልምጣ። እኔ ሁ ብዙ ውርሶች አይቻለሁ። አጎቴ ያወረሰኝ የሚል ነገር ብዙም አልሰማም፣ ግን ሊሆን ይችላል። እሱማ አጎቴ፣ አንዴ ልጨርስ። ቆስጣለሁ እኮ ልጅ የለውም ሚስት የለውም አጎቴ። ስለዚህ እኔ ነኝ የወረስኩት። በቃ ማንም አልወረሰም። ለአንተ እንትን አለ ውርስ ውል አለው ውርስ ቃለ መሬቱ ካርታ አለው እኮ እያልኩ ነው ያለሁት። የውርስ ወረቀት አለ፣ ካርታ አለ፣ ምን አለ ሁሉ ነገር አለ። አንተ አሁን እ አጎት እንደ ልጅህ ነበር የሚያ ነበር ይሄ ነገር ለነቢይ ደምሳሽ፣ እኔ ስሞት በማንኛውም አጋጣሚ ነቢይ ደምሳሽ ሰደ ሌላ እሱ በአይምሮ ትንሽ ሲታመም በቃ፣ ከዚህ በኋላ ሌላ ሰው ተሳስቶ ሊሸውደው ይችላል ብለን ወደ እኔ አደረጉ። በቃ ይሆነው ጉዳዩ። ይህ ነገር የሆነው ደግሞ ወደ እኔ ከሆነ ሀያ ምናምን ዓመቱ ነው። ሀያ ምናምን ዓመት የቆየ ነው ወደ እኔ ራሱ ከሆነ። አሁን አንተ ቀላል ነገር የነካካ መስሎ ብዙ ነገር የነካካ የቆሰቆስክ ነው። ያው ስጠይቅ ስጠይቅ ወደ ሌላው ታ መሬቱ በአጠቃላይ ይኸውልህ፣ መሬቱ በአጠቃላይ አርባ ምናምን ዓመት የቆየ መሬት ነው። ሄዳችሁ ጠይቋልኳችሁ ከሆነ እማያቅ የለም እዛ መሬት እንዳለኝ ቦታውን፣ ነገርኳችሁ፣ አድርግ። ሁሉም ሰው ያውቃል የፍቅር ሲዝም መሬት የቱም ጋር ቤቴንም፣ የእርሻ መሬቱን የሚያሳያቸዋል እንዳለ ቄሮ ተከፋፍሎ ወስዶታል። ቆይ ለአድማ የተመልካች ግልጽ የሆነ ነገር ለማስተላለፍ ያለው ለሌላ ነገር አለ። ቆይ ማዘርም ፋዘርም አሉ፣ አርብህት ሁሉም አሉ። አሁን እሱ መሬት ከአጎቴ ነው የተወሰደው አልኩ። አሁን እሱ ምን ያደርግልሃል? ምለዝ ብሎ ወሬ እንዳይሆን በሚሉ ቅርበት የነበረኝ ከአጎቴ ጋር ነው ከሌሎቹ ጋር ቅርበት የለኝም፣ ከሁሉም ጋር ። ስለዚህ ከአጎቴ ብቻ ነው ቅርበት የነበረኝ ከሱ ወሰድኩኝ። ከሌሎቹ ከማናቸውም ጋር ቅርብ የለኝም። በዚህ ሃይማኖት ምክንያት አባረውኛል፣ ሁሉም ቤተሰቦቼ። ካባረሩ ስንት ጊዜያቸው? ከቤተሰብን ተባራ ብዙ ጊዜ ነው። ከቤተሰብ ከተጣለው ምክንያቱም በሃይማኖቱ ምክንያት ከሁሉ ቤተሰብ ተጣልቻለሁ። እና አሁን አንዳንድ ሰዎች ከቤተሰብ ጋር ያለን ችግር ሳትፈታ ከአካባቢው ጋር ከአካባቢው ተባረ። ጎረቤት አባሮ፣ መንግስት አባሮ መጀመሪያ በሃይማኖት ምክንያት ነው። በሃይማኖት ምክንያት አባር ነው። እኛን እንደምታውቁ ፍቅር ሲዝም ብዬ ሁላችሁም ታውቃላችሁ። በዛ ምክንያት ብዙ ጊዜ ነው ከቤተሰብ ከተባረሩ ደረጃ ፍቅር ሲዝም ላይ አንተ ምን ጥኝ ብለህ ወደ እነሱ ልተውና ፍቅር ሲዝም ላይ በዚህ ደረጃውን አንተ እስከ ሞት ድረስ ያልክበት በፍቅር ሲዝም ላይ ምን አይተህ ነው? ምንስ ል ውጤት አየህ እስካሁን በእምነቱ ላይ አሁን እንግዲህ አሁን እንግዲህ በዋነኝነት ምን ውጤታየ ምናምን ሳይሆን ስለ ፍቅር ሲዝም ሳይሆን አሁን ያለውበት ሁኔታ ይሄ መንግስት እያደረገ ያለውን ነገር የማያውቅ የሰራውን የማያውቅ ህዝብን እያስቆጣ ያለ፣ ቤት ከቤት እያጋጨ ያለ፣ ዘረኝነቱን ከአቅም በላይ እየሰራበት ያለ ለምን ዝምንላለን? ሁላችን የማናውራበት ምክንያት ምንድን ነው? አንድ ብሄር ሰማንያ ምናምን ብሄር ላይ ጫና እንዴት ያደርጋል? በሁሉም ነገር በድፍረት በግልጽ የሚታይ ሁኔታ፣ ሰዎች በአሁኑ ሰዓት ቲክቶክ ላይ ማውራት አይችሉ እያሰሩ፣ አንድ ምንድን ያልከው ምን ምንድን ነው ዋው፣ ጭቆና ደረሰብኝ ያልከው ምንድን ነው ምን ጭቆና ብቻ የሚያደርገውን የማያቅ መንግስት ሆኗል። ይህ መንግስት በአጠቃላይ የማያፍር ማንም የሚጠይቀው የለምና ሁላችንም ቤ ብሔርተኛ ብሔርተኛ፣ ዘረኛ፣ ሃይማኖተኛ ስለሆነ ተመቸው። ለሱ እንደ ልብ እኮ አንድ መጥፎ አባት ከመጣ ልጆቹን መጥፎ ያደርጋል። መጥፎ መንግስት ከመጣ መጥፎ ህዝብ ይፈጥራል። ዘረኛ ህዝብ ፈጠረ፣ ዘረኛ ስለሆነ እሱ እኔ ለአንተ ያለኝ ጥያቄ ለምስል እኔ ጋር ብዙ ጊዜ ይመጣል። ፍቅር ሲዝም እና ፖለቲካ አብረው አይሄዱም ብለህኝ እንኳን ፖለቲካ ውስጥ እንዳትገባ ብዬ ብዙ ስከላከለ ነበር። ፖለቲካ ውስጥ አንሸራተ እንዳትገባ አሁን ጭንጥ ብለህ ገብተሃል። ታስታውሳለህ፣ ኢትዮጵያ የሶሻሊዝም አቀንቃኝ ምናምን ብለህ እንትን ስትል ነበር። እና አሁን አንተ ሙሉ ለሙሉ ፖለቲካ ውስጥ ከገባህ አይቀርም፣ ፖለቲካና ሃይማኖት ደግሞ አብረው አይሄዱም አብረው ሄዳሉ። የተነጣጠሉበት እንዲሁ ዝም ብሎ ለአፍ ይባላል እንጂ እንደዚህ አላልም፣ እንዳንተ በግልጽ አይራመዱም። ግን አንተ ፖለቲካ ውስጥ መግባት ካልቀረ ፍቅር ሲዝምን ለጊዜው ትተህ ሙሉ ለሙሉ ለምን ፖለቲከኛ አትሆንም? እንዴ የትኛው ፖለቲከኛ ነው ሃይማኖት ሁኔታው? ንገረኝ። ሃይማኖት ሁኔታው ፖለቲካ ካለ ላቁመው። ማን እነ አብይ ትተዋል? እነ ምኒልክ ሃይማኖታቸውን ትተዋል? እና ኃይለ ስላሴ ትቷል ወይስ የሌላ የውጭ ሀገር ሕገ መንግስት አለ? አዲስ ስርዓት ንድፍ ያለው ማለት ኢትዮጵያ፣ ሰሜን ኢትዮጵያ፣ ምዕራብ፣ ምስራቅ ተብላ መሾም አለባት መሰርጋት አለባት ኦሮሚያ ክልል፣ አማራ፣ ትግራይ ክልል የሚለው ስርዓት በሰሜን ኢትዮጵያ በማዕከላዊ ኢትዮጵያ የምታምኑ ከሆነ ከኛ ጋር ተደራጁ። አዲስ ሀይል እንገነባለን። ብሄር ያላካተተ አማራ ነኝ ትግሬ ነኝ ምናምን የአዲስ አበባ ልጅ ነኝ የአዋሳ ልጅ ነኝ ሳንል ሁላችንም እህትና ወንድም እኩል ሆነን ተከባብረን እንስራ። በዚህ ስራ ላይ ጠንከር ያለ ስራ፣ በዚህ ስራ ከሰራን የእውነት እላቸዋለሁ፣ ውጤታማ እንሆናለን። አንድ ብሄር ነው ሌሎቹ ብሄሮች ዘረኝነትን አስወግደን ሁላችንም አንድ ከሆነ ምንም አያመጣም። አንድ ሽ ወደ እንትኑ ልምጣልሽ። ዘረኝነት እንዴት ነው የምታስወግደው? አሁን አለ የምትለው ዘረኝነት ለዘረኝነት መፍትሄው አንድነት ነው። ትልቁ ጦር አንድ ከሆንን ብትል የሚያደርገው አንድ ማለት ማለት ነው ከሁሉም ብሄር ጋር አንዱ ነን። አሁን ለምሳሌ አማራው ከትግሬው፣ ከጉራጌው፣ ከደቡቡ፣ ከምናምን አንድ መሆን አለብን። የአዲስ አበባይ ሊሆን የሚችል ነገር እናውራ። አሁን ለምሳሌ አንድ ስትል እኔ፣ እናንተ ለምሳሌ አንድ አይደለንም። አንድ የሚያደርገን የጋራ ነገር አለና ለምሳሌ ኢትዮጵያዊ ነን፣ እኔም አንተም ወንድ ነን። በተረፈ በብዙ ነገር እንለያያለን። የኔ የፖለቲካ አመለካከትና የንተ የአንተ የፖለቲካ አመለካከት ይለያያል። የአንተ እምነትና የኔ እምነት ይለያያል። አንተ የወጣበት ማህበረሰብ እና እኔ የወጣበት ማህበረሰብ ይለያያል። ስትለኝ አሁን አንድ እንዱን ስትለኝ እኔንም አንተንም አንድ ሊያደርግ ቆይ ይጨርስል። ቁም ነገር ከሆነ ቁም ነገር ነው፣ ራ ፉገራ ከሆነ ነገር አሁን አንድ እንዱን ስትለኝ እኔንም አንተንም አንድ ሊያደረገን የሚችል የጋራ ትርክት ያስፈልገናል። ራይት እኔም እሱም አንተም የምትቀበለው ሌላም ሲመጣ የሚቀበሉት ማለት ነው። ይህን ትርክ እንዴት ነው የምትፈጥረው? ይኸውልህ እኛ አሁን ሁላችን የሚያስማማን ነገር አንድ ዘረኛ መንግስት እንደመጣ ሁሉም ሊጠየፈው እንደሚገባ፣ በመጽሐፍ ቅዱስም ዘርኝነት ኃጢአት እንደሆነ፣ በመጽሐፍ በቁርአን ኃጢአት እንደሆነ፣ በየትኛውም ሃይማኖት ኃጢአት እንደሆነ አሁን ነው ለፈጣሪያቸው እንጂ ለብሔራቸው እንዳይቆሙ ማስተባበር ይኖርብናል አሁን

አንድ የምትሆነው በምንድን ነው አሳየኝ። አሁን ችግሩ ነው ከተግባብተና አለ ችግሩ ልበል። የምንሆነው ስህተቱን በመቃወም ነው። ስህተቱን በመቃወም ዘረኝነትን በመጥላት አንድነትን እህት ወንድም ስለሆነ በሃይማኖት አይደለም አንድ የምንሆነው በብሔር አይደለም። ስህተቱን ዘረኝነትን በመጥላት በመጠየፍ ነው አንድ የምንሆነው። ከዛ በኋላ በይህን መንግስት አስወግድ ይህን መንግስት እኳ አስወግድ ከሆና ፍቅር ግን ይሁለን። እኔ አማራ ነኝ የአማራ ታገኝ ካልኩኝ ሌሎቹ አብሮኝ ሊሆኑ አይችሉም። እኔ ትግሪ ነኝ የትግሪ ታጋይ ነኝ ካልኩኝ ሊታገሉ አብሮኝ አይችሉም። እኔ አዲስ አበባ ነኝ ካልኩኝ ሌሎቹ ሊታገሉ አይችሉም። እንደዛው በደቡብም። ስለዚህ ብሔርና ሎኬሽንን ጂኦግራፊክ የመሳሰሉትን ትተን እውነተኛ ነገር ተጠይፈን እንነሳ። ይህ መንግስት ካለዛ ይዶቁሰናል። ምክንያቱም እድሉን ያገኛል ለመዶቁስ። እኛም እንደሱ ዘረኛ ስንሆን እሱ ደግሞ ዘረኛ ነው እኛም ዘረኛ ነው እሱ ግን ምን አለው ስልጣን ስለዚህ ይበልጠናል እኛሆነሻራው ነገር ገብቶኛል ፍቅር ሲዝም እኔ እኮ አሁን አንድ እንሁን ብላል እኔ በጣም አሪፍ ነገር ነው ኢትዮጵያ ውስጥ ሁላችንም የተለያዩ አመለካከት ያለን ህዝቦች ነው አንዳንዶች በፌዴሬሽን ምክር ቤት ሰማንያ ስድስት ብሔር ብሔር